የምግብ ዋስትና የሚረጋግጠው ዝናብን ብቻ በመጠበቅ አይደለም። ያሉ የውሃ አማራጮችን አሟጦ መጠቀም ተገቢ ነው። አርሶአደር አለማየሁ በየነ እና ሌሎችም በጌዲዮ ዞን ጮርሶ ወረዳ ሞራሊዮ እና ቢሻ ሞራ ቀበሌ ነዋሪዎች የዝናብ ወቅትን ብቻ ጠብቀው የግብርና ስራን ያከናውኑ ነበር። ዛሬ ላይ ግን ምስጋና ለደቡብ ኢትዮጵያ ክልል ግብርና ቢሮ ይሁንና የፖሊቻ አነስተኛ የመስኖ ፕሮጀክት በመሰራቱ የነገ የምግብ ዋስትና ተስፋቸው ለምልሟል። ከዚህ በፊት መስኖ አልነበረ እግዚአብሔር ነው። አሁን ደግሞ እግዚአብሔር እንደ እግዚአብሔር ፍቃድ ሆኖ መስኖ እግዚአብሔር ለእኛ አዘጋጅቶ በዚህ በ2017 ጀምሮ የመጣው መስኖ ምክንያት እኛ አሁን ልማት ለመስራት እንኳ ተነስተናል። በዚህ መስኖ ምክንያት አሁን ልማትን በከፍተኛ ሁኔታ አሁን ለመስራት ተዘጋጅተናል ተነስተናል። ማህበርም አደራጅተናል። ከማህበር ጋር ለመስራት አሁን ከስልሳ አባላት በላይ ያሉትን አደራጅተናል። አሁን ድሮ የነበረው ሎካል እንትናች ነበሩ ስንዴ አልነበረም። አሁን ጥቅል ጎመን እንድንሰራ፣ ካሮት እንድንሰራ ደግሞ ቡና እንደም አስበናል። ቡና እራሱ ቡና እንደኛ አካባቢ የለም ቡና ከለምደም እዚ አከባቢ አነበረም እና ዛሬ እንድንመጣ ደግሞ ቤታ ደፍቶልኝ ጋሬ እድለኞች ሆነን ካሮት ለመስራት ምርታማ ተጠቃሚ እንድንሆን እንሆናለይ ብለን ነው ሚገኝተው። ዝና በወቅቱ ክረምት ብቻ ነው እየሰራ ነበረ የነበረ ዛሬ ደግሞ ያንን ደግሞ እንትን ሳንጠብቅ በጋ እንድንሰርተን ደግሞ እንድንለወጥ ዛሬ እድለኞች የቦልቻ መስኖ ፕሮጀክት በክልሉ ግብርና ቢሮ በምግብ ስርዓት ማጠናከሪያ ፕሮግራም ከ57.2 ሚሊዮን ብር በላይ በሆነ ወጪ የተገነባ ሲሆን ከ78 እስከ 150 ሄክታር መሬት የሚያለማ 4.5 ኪሎ ሜትር ርዝመት ያለው እና ከ300 በላይ አባወራዎችን ተጠቃሚ ማድረግ የሚችል መሆኑ ተገልጿል። የአካባቢው አርሶ አደሮችም ከአሁን በፊቱ በላይ በማምረት ተጠቃሚዎች ለመሆን ወጥነዋል። አሁን የምንጠብቀው ብዙ ምርቶችን እንጠብቃለን። አሁን ከዚህ በፊት ካሮት ቀይ ስር እያለማን ነበር። አሁን ደግሞ ጎመን ለማልማት የጎመን ፍሬ የጎመን ችግኞችን ለማልማት እንደገና ደግሞ ተጨማሪ ካሮቶችን ተጨማሪ እንደቆ የምግብ እጥረት ውሳ የተነሳ ወደኋላ ተመልሰን ነበርን። በጣም አነስተኛ ነበርን። አሁን ግን እግዚአብሔር ይህን ማሰጥቶልናል። እንደ ሀገር ከሰኔ 30 2018 ዓ.ም ጀምሮ ወደ ሀገር ውስጥ ምንም አይነት የምግብ እርዳታ እንዳይገባና አርሶ አደሩ ከምግብ ፍጆታ ባሻገር ለገበያ እንዲያመርት ግብ ተጥሎበታል ለዚህ ስኬት ደግሞ እንዲህ እንደ ቦልቻ አነስተኛ የመስኖ ግድብ ያሉ ፕሮጀክቶች ልማት ስራ ትኩረት መሰጠት ይገባል ከቅርብ ጊዜ ወዲህ በሀገር ደረጃ በግብርና ልማት ስራ ላይ ፖሊሲ ሪቫይዝ በማድረግ የተጀመሩ አርሶ አደሮቻችንን ከዝናብ ጥገኝነት ማውጣትን መሰረት ያደረገ ግብርና ከተጀመረ ጊዜ ጀምሮ በሀገራችን ሰፊ እንቅስቃሴ እየተደረገ ነው ያለው። ማለት የመስኖ ልማት ስራ ከዝናብ ጥገኝነት ማውጣት ብቻ ሳይሆን በአጭር ጊዜ ውስጥ ሰብሎች በቂ ውሃ በማግኘት በመድረስ እንዲሁም ምርታማነታቸውም በዛው ልክ ሊጨምር እንደሚችል የተለያዩ የምርምር ውጤቶች ያሳያል። በዚህም የተጀመሩ በርካታ ስራዎች አሉ። እነዚህ ስራዎች በዋናነት ህዝባችንን አድሬስ ለማድረግ በመሆኑ ህዝባችን ከዚህ በባለቤትነት ተጠቃሚ እንዲሆን በታችኛው መዋቅር ላይ ያለን አካላት ሰፊ ርብርብ፣ ሰፊ እንቅስቃሴ ማድረግ ይጠበቅብናል ማለት ነው። መስኖ እንደ ደቡብ ኢትዮጵያ ክልል አምና የሰራ ነው ያለማ ነው ካለማ ነው ሃምሳ ፐርሰንት በመጨመር ከመቶ ሺህ በላይ ሄክታር በዘንድሮ ዓመት ለማልማት እቅድ ይዘናል። ይህ እቅድ ሊያድግ የቻለው ሊጨምር የቻለው መሰል መስኖ ተቋማት በየቦታው በእንደዚህ አይነት ዘመናዊ ባይሆኑም በባህላዊ መንገድ የዘመኑ በባህላዊ መንገድ ማምረት የሚችሉ መስኖ ተቋማት ስለጨመሩ እና ከምንም ጊዜ በላይ የውሃ ማሰባሰብ ስራዎቻችን በላቀ ደረጃ ስለተፈጸመ፣ እንዲሁም ቆራጥ አመራር ሰጥተን ከፍ ያለ ውጤት በመመኘት አቅደን ወደ ስራ ለመግባት ዝግጅት ጨርሰናል። ክልሉ ዘንድሮ በመስኖ ልማት ከመቶ ሺህ ሄክታር በላይ መሬት ለማልማት ማቀዱ የተገለጸ ሲሆን የቦልቻ መስኖ ልማት ይህ ዕቅድ እንዲሳካ ከፍተኛ አስተዋጽኦ ከሚያበረክቱት ፕሮጀክቶች መካከል አንዱ መሆኑ ተገልጿል። ይህ አካባቢ አርባ ሰባት አካባቢ የሚሆኑ በትልልቅ ወንዞች የሚዋሰን አካባቢ ነው። እንዲሁም ከአምስት መቶ በላይ የሆኑ የተለያዩ ምንጮች፣ ከፍተኛ የሆኑ ምንጮች፣ ኩሬዎች ያሉበት አካባቢ ነው። ሆኖም ግን ካለበት አንዱሌቲንግ ቶፖግራፊ የተነሳ በበቂ ሁኔታ የመስኖ ልማት ለመዘርጋት አስቸጋሪ የሆነ አካባቢ ነው። ዛሬ አካባቢውን የሚመጥን ስትራክቸር በመስራት ውሃውንም እንዲሁም ደግሞ ሊለማ የሚችለውንም መሬት የፖቴንሻል ጥናቱም የዲዛይን ጥናቱም ላይ በቂ ተሳትፎ በማድረግ ዛሬ ይህ እውን እንዲሆን ላደረጋችሁ በጌዶ ዞን አስተዳደር ስም ለቃለ ምስጋና ላቀርብላችሁ ፈልጋለሁ። ይህ መስኖ በመሐንዲሶች ካልኩሌሽን እስከ 78 ሄክታር ያለማል ነው። ነገር ግን በእኛ እይታና በውሃው ፍጥነት በውሃው ቮሊዩም እንዲሁም የውሃውን ስፋት ባየነው ልክ ከሆነ ከ150 እስከ 150 ሄክታር ማልማት የሚችል ነው የሚል ግምት አለኝ እኔ። ስለዚህ የውሃን አቅም አሟጠን ተጠቅመን ከተቻለ እስከ መቶ 50 እንዲሁም በላቀ ደረጃ መጠቀም የምንችል ከሆነ እስከ 250 ሄክታር በማልማት ውጤት አሳይተን ሕዝባችንም ከዚህ ተጠቃሚ ሆነው ለሌላው ትምህርት የምንሰጥበትና አገራችን ኢትዮጵያ በሁሉም መንገድ በሁሉም አቅጣጫ የምትለማበትን በተጨባጭ የምናሳይበት ወቅት እንዲሆንልን እመኛለሁ።